አዴይ ከእነ ፍቅር ቤት ወይም ከስራ ገበተዋ ተባረረች። በእሷ ምትክ ደግሞ ሩማን ተተክታለች። ዴቭና አዴይ መሀል ትልቅ ክፍተት ወይም ደግሞ ችግር ተፈጥሯል። እሱ ምንድን ነው? አዴይ እንግዲህ ቤተሰቦችን አስፈቀደ አግባኝ፣ ከዛዋ ድግ ምንም ግንኙነት አይኖረንም ብለዋለች። ዴቭ ደግሞ ለቤተሰቦቹ እንዴት እንደሚያስረዳ በጣም ጨንቆታል። ሩታላ ለአሹ የዴቭ እና የአደይ ግንኙነት መቋረጥ አለበት ብላ ዛተችበት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብቢል አለሚን በእያላችሁ በሰላማችሁ ዝት ይበል ለቻናሉ ዲስካውናችሁ ሰብስክራይብ ሸር እያረጋችሁ ቤተሰብ ሆኖ እንግዲህ ከሁን ላይ አዴይ እና ዴቭ ላይ ትንሽ ቅሬታ ታይቷል። ያው ቅሬታው የታየው ከፍቅራቸው ጎሎ ሳይሆን እንግዲህ አዴይ እና ዴቭ በቤተሰብ መልኩ ተገናኝተው እንዲጋቡ ነው ፍላጎታቸው ማለት ነው። ያንን ማድረግ እንግዲህ ዴቭ፣ ብቻችን ቤት ተከራይት ላከራይ፣ ቤት ተከራይት ላስቀምጥሽ ስራ ማትስሊ ከሁን በኋላ እያለት ነበር። አዴ ማን ነው አዴ ደግሞ የእናንተ ቤተሰብ ጠይቀ ሳንጋባ መጀመሪያ ምንም አንድ ቤት አንቀመጥም ብላ ከሌሊ ሊጋናት እንግዲህ ከአሁን ላይ ስራ አምጥታለች ማለት ነው። መልሽ ወደነ ፍቅር ቤት አልገባም ብላ እንግዲህ የፍቅር እናትን አልገባም ብላታለች። የፍቅር እናት እንግዲህ በእሷ ምትክ ሮማንን አምጥታ ሮማን እንድትሰራ አድርጋለች ማለት ነው። በዛ ላይ ደግሞ አሹ በጣም ደስ ቦታ ሮማንስ ለመጣችበት ወደዚህ ስራ ስላገኘች። ፍቅር እንግዲህ አሁን ላይ አደይና ዴቭ ተለያዩ፣ ከቤት ወጣች፣ ተለያዩ ብላ ወሰና ነበር። ነገር ግን ደግሞ ቲና ለራሷ ጥቅም ብላ አሁንም ከነ ፍቅር ቤት አልቀረችም ማለት ነው። ባለፈው እንግዲህ ከዴቭ ጋር ተጣልተው እዚህ ቤት አትምጭ ክላሴ ማትብል ብሎ ዴቭ

አልጋ ይዘው እንደነበሩ ብላ ስትላት ዴፍ ከኋላ አሁን ደረሰባቸው ማለት ነው። እናንተ ደግሞ ገጥማችኋል ብሎ ጥሩ ነገር እንኳን ብትዋሩ ጥሩ ነው ብሎ እነሱን ተቆጣቸው። ይሄ ለማን ነው ዴፍ አሁን ላይ ጭንቀት በጣም በጣም ቁጥጥር አድርጎት አለ። እናቱም ደውላ የዴፍ እናት እንግዲህ እነግርሻለሁ ይሆን ነገር አለ ብያለ እና የሚያስጨንቀው ነገር እንዳለ ለፍቅር እና ደውላ እነግራት ነበር ማለት ነው። ግን እሷን ነገራትም ጓደኞችም ደግሞ እንግዲህ ነበር ይፈንዳ ተናገር ና እያሉት ነው። እሱም ደግሞ ለእናቱ ራሱ ስደውል እነግርሻለሁ እያለ በቀጠሮ ይዘል በጣም ተጨንቋል። ይህንን እንግዲህ ሩታ አደይን ሚዛ በጣም እያስፈራራች ነበር። ከደቭ አጠገብ እራቂ፣ ደቭ ስለአንቺ በጣም የተጨነቀ ነው። ምክንያቱ ምንድን ነው ስትላት፣ የደቭ ቤተሰቦች አንቺን አይቀበሉሽም

ሁለተኛ ቻት ጎጅም የተጎደች እያለች ነበር። ለይልዬ ደግሞ ሆኖ የባቡሬን እናት እንግዲህ ከበሽቷ እንድሻት ትፈወስ ያለው ምስጢር እያወጣጣች ትገኛለች። ቅምጥርና ኪንጎ ደግሞ ከዳይመንድ ጋር ወደ ገጠር ሄደ፣ ወደ ናዴ ቤት ማለት ነው። ቅምጥርና ኪንጎ እንግዲህ በጣም ደስ የሚል ላይፍ እያሳለፉ ነው። እንደውም ቅምጥር ከአባቷ ጋር ተነስተጋጭታ አባቷ እንግዲህ አደይና ተራብራ ነበረ፣ ሄደች ባቡሬንም ታዲያው እየተንከባከባቸው ነው። እንዲሁም ደግሞ ወንድ ተከተለ ሄደች በቃ ጥላኝ እያለ የቅምጥል አባት እየተቆጣባት ነበር ማለት ነው። አደይንም ደግሞ ፍቅረኛለሽ ወይ ጓደኛለሽ ልሽ እያ እያጣራ ታዋን ስትል ጠንክሌ እያለ የመከሯት ነበር የቅምጥል አባት ማለት ነው። እንግዲህ በስተ መጨረሻ የሌይሌ የባቡሪን እናት እያግባባቻት ትገኛለች። በአውሪም እንግዲህ ከሌሊ ቤት ተቀምጦ ሌሊ ጋር እንግዲህ እያጠናከራት ይገኛለን ግን እናቱ እንድሻላት በጣም ብዙ ጥረት እያደረገች ነው፣ ሌሊዬ ማለት ነው። አደይ እና ደብ እንግዲህ በጣም ጭንቀት ውስጥ ናቸው። ደብ እንግዲህ ቤተሰቦቹን እንግዲህ አሳምኖ አደይን ለማግባት ሙከራ ማድረግ ግዴታ አለበት ማለት ነው። ሩታ ግን አይቀበሉም እያቻለ እያጨናነቀቻት ነው። በእርግጥ ደቨም መጨነቅ ባህሪ ይታይበታል። እንግዲህ ተፈቀዱ ፈቃድ ደግሞ ጊዜ ጠብቀው እንግዲህ አለባቸው። ግን ዝጋ የፍቅርና ትራሱ ብትሰማ በጣም እንደምትደነግጥ ና እንደማትሰማ ነው የአክቷ የሚያሳየው። እሱም ደግሞ አደይን ፍለጋ እንግዲህ ይዞ አለ ግን አደይን ማግኘት አለብኝ እያለ በጣም አስቸጋሪ ነው። እንደዚህ ተዋደው እና ተፋቅደው ቤተሰብ ሚሰብታ ተቀበለ ደስታችሁ የጠፋለ የዴቭ ቤተሰቦች እንግዲህ ወደፊት አደይ ይገባዋታል አይገባዋት የሚለውን ነገር እንግዲህ እኛም እንጠብቃለን። ሁቤት ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሆነው